ይህ የመጀመሪያ ጊፍት ታውቃለሽ አንድ ሰው አንድ አሳ ከለቀቀ የመጀመሪያ ብላ ገና

ያቅማቸው አርካች ከዚህ በላይ ምታይዞ መልክት ይህ ሁሉ ሰው ለአድናቂዎችን አመስግናቸው፣ ጋይስ መጀመሪያ ይገባለሽ። ወላሂ እንኳን ደስ አለሽ።

እንዴ ሌላ ሰው ጋ አስቷት፣ እዚህ ውስጥ አስበው ብሮ፣ ኢማጂን አድርገው ብሮ። ሙዚቃ ፈታ በለባቴ

ትውረት ያበልና እናመሰግናለን። ወላ እኔ ራሴ ጌሙን እኔ የተጫወትኩ ነው መስሎ የታየ። እናመሰግናለን እዚህ ጋር የተሰበሰባችሁ ሌላ ደግሞ የተጋሩ ልጆች፣ እንዲሁም ኢትዮጵያውያን እጆሌን ኬኛስ ነገ አሹ ወደ ራያ ቤት ሁላችሁም ነገ ሁለት ሰዓት ላይ ማታ ሁለት